ሰላም የመንትዮቹ ቤተሰብ፣ እንዴት ናችሁ? መንትዮቹ በኢትዮ መተን አናቅም እንደዚህ ማለት ነው። እና ይሄ መጀመሪያችን ነው። ስማችንን ለማስታወቅ ያክል መንትዮቹ ወይም ፋሲካና ፋሲኮ እንባላለን። እኔ ፋሲካ፣ እሷ ፋሲኮ እንባላለን። እና ዩቲዩ በደንብ ለመስራት አሁን ላይ ዝግጁ ስለሆንን እና የናንተን ጥሩ አቀባበል እንፈልጋለን እና ሰብስክራይብ ማድረግ ቲክቶክ ላይ ፎሎ ነበር፣ አሁን ደግሞ ሰብስክራይብ ተቀይሯል። ታዲያው እንግዲህ የማይቀየር ነገር የለም። እንደዛ ሰብስክራይብ ምናምን በማድረግ የቤተሰብ የኛ ቤተሰብ ሁኑ። እና በቃ ከዚህ በተረፈ በ የሚያዝናኑ ቪዲዮዎችን ይዘን እንመጣለን። ብቻችንን አይደለም፣ ከማሚ ጋር ምን ትምህርት ቪዲዮ እየሰራ እንለቅላቸዋለን። ለጊዜው አንድ ሺህ ሰብስክራይ ባለን አራት መቶ ግን እሱ ላይ የምንለቀው እንትን ነው፣ ሾርት ሚቪ ስለሆነ አጫጭር ስለሆነ፣ በአሁኑ ደግሞ ረዘም ያሉ ቪዲዮዎች ፕራንክ ምናምን ድራማዎች ምናምን እንለቃለን እና አበረታቱን እና በቃ ሌላ ሌላ አዲስ ብዙም እና የእናንተ እንዳንሰለች ምናምን የእናንተ ድጋፍ አስተዋጽኦ ያስፈልገናል እና በመጀመሪያ አቀባበላችሁ ጥሩ እንደሚሆን ተስፋ እናደርጋለን። እኛም ለእናንተ አሪፍ አድ አሪፍ ቪዲዮችን እናመጣለን እና በቃ እየገባት ሰብስክራይብ አድርጉ። መንትዮቹ ዩቲዩብ ነው የሚለው ሰርትም እያደረጋችሁ ይሄንን እንትን በሉ። እና በዚህ በተረፈ እንወዳችኋለን እንወዳችኋለን ቲክቶክ ላይም 300 ሺህ ልንገባ ነው በቅርቡ እናከብራለን እና በቃ ሰብስክራይብ አድርጉ እና መጠየቅ ምናምን ፈልጉ ጥያቄ ካለ ኮመንት ላይ አስቀምጡልን አዎ እንመልሳለን በቃ በተረፈ ድጋፋችሁ እንዳይለይን እንወዳችኋለን